በእሾህ መካከል አበባ የተገኘች የሃይማኖት አበባ ማዛብቻ ያላት እሾሁ ግን የሌለባት የመካከለኛዋ ውብ ጽጌረዳ እመቤታችን ናት። አይኗ ንጹህ። ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ተበተኑ ተብሎ ተጽፏል። ብርሃን በደለ ተብሎ ተጽፏል። ማርያም ይህን አረብሽ ተብሎ አልተጻፈም። እንደ በቷ ክርክም ያለ ነውር የሌለባት ጠባቦ ትህት ዘልቀት። በቤተ መቅደስ በቤተ መቅደስ ውስጥ ተቀምጣ መልአክ እያነጋገራት ትዕቢት የሌለባት ትህት ጥበብን የተመላች እወቁኝ እወቁኝ የማትል ልጇ በሆሳይን አኳን እንደው ግርግር ሰው ሁሉ ሲበዛ የአምላክ እናት ፊትፊት አድርጉኝ የማትል በትህትና። እስቲ እዚህ ላይ እመቤታችን እንዲህ አለች ተብሎ ሰምታችኋል። ሐዋርያት አነጠፉ፣ ገሌ ፊትፊት ሄደ፣ ጴጥሮስ እንዲህ አለ ሲባል እሷ እንዲህ ነኝ የማትል ይህ አይገባኝም፣ ይሄ ይገባኛል የማትል ስደት አይገባኝም ሳትል የተሰደደች መልካም ነገር ይገባኛል አክብሩኝ የማትል ትህትናን የተመላች ወርቅ የዘካርያስ የወርቅ መቅረዝ ምስጋናዋ ተቀርቶ የማያልቅ ማርያም ናት። ይለ ኩለንተሃ ወርቅ ሁለመናዋ ወርቅ ነው ማለት፣ ስጋዋ ወርቅ፣ ነፍሷ ወርቅ፣ ህሊናዋ ወርቅ፣ ልቧ ወርቅ፣ ህዋሳቷ ወርቅ፣ ስሟ ወርቅ። ሁለንተናዋ ገንዘብ የሆነ ጸጋን የተመላች እጅግሯ ገንዘብ የሆነ ናት እመቤታችን። ሙሴ ስለሱ የጻፈለትን ነቢያት የተነበዩለትን ማስያስ የሚሉትን ክርስቶስን አገኘነው አለ። ማን የጻፈለትን? ጆሮ ሙሴ ይበሉ እንጂ ማን የጻፈለትን? እግዚአብሔር ይስጣችሁ ሕፃናት ሁሉ ሙሴ ይላሉ። ደስ ይላሉ እኮ እንደ ሕፃናት ሕፃናት እያወሩ ነው የሚሰሙ እንደ ሴት ሴቶቹ እያወሩ ይሰማሉ አይደል? ሰምተው ታውቃላችሁ? ብዙ ጊዜ የሴቶች ማህበር ወግ ይበዛዋል፣ ግን እያወጉ ይሰማሉ። የሚያስገርማቸው ነገር እኔ ገርበኛል። እያወሩ የሚሰሙ ሴቶች ናቸው፣ እና መልቲ ታስክ የሚሸከሙ ጎበዞች ናቸው። እውነት አንሰት? አዎ በጣም ጥሩ ነው። እሺ፣ ለምንድ ነው እያወሩ እንዲሰሙ አድርጎ የፈጠራቸው? እየሳስበው ሳስበው እኔ ብዙ ልጅ ቢንጨጫባቸው የሁሉንም መንጫጫት እንዲሰሙ ነው መሰል እላለሁ። ያቺ ያኛው እማዬ እማማ ቢል ሁሉንም ይሰሙታል። እና ደሞ ሴቶች ማህበር ውስጥ ተቀምጠው እየጠጡ ከውጭ ልጅ ቢያለቅስ የልጃቸውን ድምፅ እያወሩ ይሰማሉ። አይገርማችሁም? በጣም ነው የሚገርመኝ እኔ። እናትነት ትልቅ ነገር ነው። ከቃሉ ጋር ናችሁ። ስለዚህ እግዚአብሔር ታቦት ስራ ነው ታቦት። እመቤታችን ናት። መጀመሪያ ከማይነቅዝ እንጨት ማለምን ማለት መስላችሁ ከማይነቅዝ ነቀዝ መብላት ማለምን ማለት ነው። መቀው መቆንቆን መንቀዝ ምንድን ነው? እርግማን ኃጢአት ማለት ነው። ከማይነቅዝ እንጨት ታቦቱን ስራው አለ። የድንግል ማርያም አካሏ እርግማን የሌለበት ነው። አሁን ቅድም ነግሪያችኋለሁ። ሙሴ ስለሱ የጻፈለትን ኢየሱስን አገኘ ነው አለ ሙሴ ስለ እሱ የጻፈለትን ካለ ሙሴ በኦሪት ዘጸአት ኢየሱስ ክርስቶስ አማኑኤል የሚል ስም ተናግሯል? አልተናገረም። ታዲያ ምንድ ነው የተናገራቸው ነገሮች ሁሉ ለማን የተናገሩ ናቸው? ስለ ክርስቶስ በምስጢር የተነገሩ ናቸው። ስለክሙ ከመ ቦቶን ትረክቡ ህይወተ ዘላለም እማንቱ ሰማዕትየ። መጻሕፍትን ትመረምራላችሁ፣ በእነሱም ህይወት የምታገኙ ይመስላችኋል። እነርሱ ግን የእኔ ምስክሮች ናቸው አላቸው። ዮሐንስ ወንጌል ምዕራፍ 5 ቁጥር 44 ላይ እንዲህ አላቸው። ሶበሰ አመንክ ምወለ ሙሴ እማመንክ ምወ ማመንክ ሙሴን አምናችሁት ቡኑ ኖሮ ቢሆን እኔንም ታምኑ ነበር። እስመውቱ ጻፈ በእንቲያይ እሱ ስለኔ ጽፏልና አለ። ዮሐንስ 46 ላይ እሱ ስለኔ ጽፏልና ሙሴን ብታምኑ እኔንም ታምኑ ነበር አለ። እንግዲህ በሙሴ የተጻፈው ጽሁፍ ሁሉ ለክርስቶስ ቀጠሮ ነበር ማለት ነው። ገባችሁ? በመነን ለክርስቶስ ቀጠሮ ነበር። በምንድን በምስጢር ማለት ነው። በምስጢር። እንደዚያ ከሆነ ለምሳሌ ኦሪት ዘጸአት ምዕራፍ 25 ስለ ኢየሱስ ክርስቶስ የተጻፈ ነው። እንዴት ተብሎ ነው የተጻፈው? ታቦት እናቱ ቃል እሱ ተብለው ተጽፏል ማለት፣ እናቱ ታቦት እሱ ደግሞ ቃል ተብሎ ተጽፏል። እንዲህ ብሎ ነው የተጻፈው ኦሪት ዘጻት ምራፍ 5 ቁጥር 1 ማይነቅዝ እንጨት። እንግዲህ እናቱ ታቦት ናት። በታቦት ውስጥ የእግዚአብሔር ቃል አለ። ክርስቶስ ደግሞ ቃል ነው። በቀዳማዊ ህልውናው ቃል ይባላል። ዮሐንስ ወንጌል ምራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ ብሎ ቁጥር 14 ላይ ቃል ስጋ ኮነ እንዳለ ክርስቶስ ቃል ይባላል። ስለዚህ በታቦት ውስጥ ቃል አኑርበት ማለት በታቦት በድንግል ማርያም ማህፀን ቃል ቃል ወልድ አድሮ ስጋን ነፍሶ ስግው ቃል ክርስቶስ ሆነ በተዋህዶ ራሱን ገለጠ ማለት ነው። ስለዚህም መቤታችን ታቦት ናት። ክርስቶስ ምን ይሆናል? ቃል ይሆናል። እንደዚያ ከሆነ ቃሉ የሚገባበትን ታቦት የማይነቅዝ እንጨት ይሁን ማለት ድንግል ማርያም እግዚአብሔር የሚያድርባት ስለሆነች የእሷ አካል እርግማን የሌለበት ነው ማለት ነው።